እንኳን ለ1446ኛ የኢዳል ፍጥር በዓል በሰላም አደረሳችሁ። ሙሉ በሙሉ ከወለድ ነፃ ባንክ የሆነው ዘምዘም ባንክ በመላው ዓለም ለሚገኙ ሙስሊሞች በሙሉ እንኳን ለኢዳል ፍጥር በዓል በሰላም አደረሳችሁ እያለ ልባዊ ምኞቱን ይገልጻል። በዓሉ የሰላም የደስታ፣ የአብሮነትና የመተሳሰብ እንዲሆን ለዎ ከልብ እንመኛለን። ለበዓሉ ከባህር ማዶ ለወዳጅ ዘመዶ የሚልኩትን ገንዘብ ዘምዘም ባንክ ባመቻቸው ፈጣን አስተማማኝና ከአገልግሎት ክፍያ ነፃ በሆነው በካሽጎ ወይም በሪያ ዓለም አቀፍ የሐዋላ አገልግሎት ድርጅት በኩል በቀላሉ በመጠቀም ጊዜውን ይቆጥቡ። ባንካችን የማህበረሰቡን ፋይናንስ ተጠቃሚነት አካታች ለማድረግ ዓላማ ያደረገው በሀገራችን የመጀመሪያው ሙሉ በሙሉ ከወለድ ነፃ የሆነው አንሳር ዲጂታል ፋይናንሲንግ በመተግበሪያ እንዲሁም የሞባይል ባንኪንግ መተግበሪያችንን ከጉግል ፕሌይ ስቶርና አፕ ስቶር በማውረድ ግሎታችንን ባሉበት ይጠቀሙ። ሽሪያውን የጠበቀ ሁሉን አቀፍ የባንክ አገልግሎት በመስጠት በ2030 በአፍሪካ ቀዳሚ መሆን ራእዩን ለማሳካት የሚያስችሉትን ወሳኝ ግቦች እያስመዘገበ በመገስገስ ላይ ከሚገኘው ባንካችን ጋር ኑ አብረን እንስራ ስንል በታላቅ ደስታ ነው። ኤድሞ ባረክ። ዘምዘም ባንክ የማይነጥፍ የእድገት ምንጭ!